የተወደዳችሁ ወገኖቼ እንዴት ቆያችሁ? በዛሬው ቪዲዮዬ የአዲሱ ዘመን እንቅስቃሴ ምንድን ነው በሚለው ዘርዘር አድርገን እናያለን። ስለ አዲሱ ዘመን እንቅስቃሴ ብዙዎቻችሁ እንደሰማችሁ ተስፋ አድርጋለሁ። ኒው ኤጅ ሙቭመንት በሚል በዘጠናዎቹ ውስጥ በተለይ ትሬኒንግ፣ በተለያዩ ትምህርቶች ይሰጡ ነበረ። እነዚህ እነዚህ አይነት ነገሮች ይመጣሉ ተብሎ ይነገር ነበረ። አሁን ላይ ግን ውስጡ፣ መሀሉ ገብተን የአዲሱ ዘመን እንቅስቃሴ ውስጥ ነው ያለነውና ነገር ግን ብዙዎቻችን መሃሉ ገብተን ስላለን አናቀውም ወይም ደግሞ ልናውቀው አልቻለም። አንዳንዶቻችን በፊት ሰምተንም ቢሆንም ነገር ግን አሁን ላይ በመሃል ገብተን ግን ልናየው አልቻልንም። ብዙ ጊዜ ውስጡ ሲገቡት አንድ ነገር አያስታውቅምና አሁን ግን ራሳችንን መፈተሽ ስላለብን፣ አካሄዳችንን መፈተሽ ስላለብን፣ ምን እያደረግን እንደሆነ ማወቅ ስላለብን ይህንን መማር እንደሚገባን ስላሰብኩኝ ይዤላቸው የመጣሁት። ምክንያቱም በዚህኛው ዘመን ብዙ አገልጋዮች፣ ብዙ ኢቨን ቸርቾች፣ ብዙ አስተምህሮቻችን ከአዲሱ ዘመን እንቅስቃሴ ጋር፣ ከአዲሱ ዘመን አስተሳሰብ ጋር፣ መንፈሳዊነት ጋር፣ ከአዲሱ ዘመን ኒው ኤጅ ታውት ወይም ኒው ታውት ከሚባለው ጋር እየተቀላቀለ መጥተዋል። ያው ለዚህም ብዙ አስተዋጽኦ ያደረጉ በተለይ ደግሞ ከቸርች አስተምህሮ ጋር፣ ከቤተክርስቲያን ትምህርት ጋር፣ ከክርስትና አስተምህሮ ጋር እንዲቀላቀል በማድረግ ትልልቅ አስተዋጽኦ ያደረጉ ሰዎች አሉ። ምናልባት እሱን በሌላ ቪዲዮ ኑቶት በሚለው ርዕስ ይዤላችሁ ልመጣ እችላለሁ። በዚህኛው ግን አዲሱ ዘመን እንቅስቃሴ ምንድን ነው ከሚለው ጀምረን በተለያዩ ርዕሶች እናያለን። በመጀመሪያ አዲሱ ዘመን እንቅስቃሴን እስኪ ዲስክራይብ እናደርግ ወይም ደግሞ እንግለጻ ውስጥ ምንድን ነው አዲሱ ዘመን እንቅስቃሴ? የአዲሱ ዘመን እንቅስቃሴ ዲስክራይብ ለማድረግ በጣም አስቸጋሪ ነገር፣ ቀላል ነገር አይደለም። አስቸጋሪ የሚሆንበትም ምክንያቶች አሉት። እንደ ሃይማኖት አንድ ሃይማኖት ስላልሆነ ሃይማኖት ብለን መግለጽ አንችልም። እንደ ሃይማኖት መስራች የለውም። እንደ ሃይማኖት መጽሐፍ የለውም። እንደ ሃይማኖት ሕግ የለውም። መግቢያ ማውጫ፣ ሩሎች የሉትም፣ እና አዲሱ ዘመን እንቅስቃሴ ይሄ ነው ብሎ ለመግለጽ በጣም አስቸጋሪ አድርገዋል። በዚህም ውስብስብና ማንም እንደ ልቦ የሚሆንበት ስርዓት መሆኑ አዲሱን ዘመን እንቅስቃሴ ሰዎች በቀላሉ እንዲታለሉም አድርጓቸዋልና መስመሮቹን ብለርድ ናቸው። አዲሱ ዘመን እንቅስቃሴ ውስጥ ለምሳሌ በሃይማኖት ውስጥ ክርስትና፣ እስልምና ሌሎችንም ሃይማኖቶች ብናነሳ ከአንዱ ወደ አንዱ ሃይማኖት ለመግባት መስመሮቹ ይታወቃሉ፣ ድንበሮቹ ይታወቃሉ። በአዲሱ ዘመን እንቅስቃሴ ውስጥ ግን ግልጽ የሆነ መስመር፣ ግልጽ የሆነ ድንበር የለም። በዚህም ምክንያት ብዙ ሰዎች ተታለው ግን መታለላቸውን አያውቁም። እና ብዙዎቻችንም እዛ ውስጥ ገብተን እንደወጣን ተስፋ አድርጋለሁ። በዚህ ቪዲዮ በምናነሳቸው ጉዳዮች አዲሱ ዘመን እንቅስቃሴ ውስጥ ነኝ አይደለሁም፣ ወይም ደግሞ እየሰማሁ እየተማርኩ ያለው ትምህርቶች የአዲሱ ዘመን እንቅስቃሴ አይደለም ብለን የምንለይበትን ቁልፍ ነገሮችን እያነሳን ስለምንሄድ ሄድ በደንብ እንድታዳምጡ በደንብ እንድትከታተሉን ይፈልጋለሁ። ጥያቄ ማስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በዚያ መሰረት ደግሞ በቀጣይ ክፍሎች ላይ አዳብረን እንድንመጣ ማለት ነው። ይህ አዲሱ ዘመን እንቅስቃሴ ከብዙ ምንጮች የተወጣጡ የእምነት እንዲሁም የልምምድ ወይም ደግሞ ይሄ ትራዲሽንስ የምንላቸው ነገሮች ጥልፍልፍ ስራዎች ናቸው። የአዲሱ ዘመን እንቅስቃሴ ከ ይህንን ልምምድና እምነትን የሚወስደው የአዲሱ ዘመን እንቅስቃሴ በዋናነት ከምስራቃዊ ሃይማኖቶች ይሄ ኤስተርን ሬሊጅንስ የምንላቸው በዝርዝር እንመጣበታለን። ከመናፍስታዊ ወጎች ኦካልቲክ ትራዲሽንስ፣ ከምስጢራዊ ፍልስፍናዎች ሚስቲክል ፊሎሶፊስ ከምንላቸው እንዲሁም ከተለያዩ የክርስትና እምነት ውስጥ ግን ቅድም እንዳነሳሁላችሁ ኒውቶት ከምንላቸውን አይነት ትምህርቶችን ከሚከተሉ የተዛቡ የክርስትና ስሪቶች ውስጥ ነው የአዲሱ ዘመን እንቅስቃሴ የሚገነባው። ይህ አዲሱ ዘመን እንቅስቃሴ ቅድም ዳልኳችሁ ለማወቅ በጣም አስቸጋሪ ነው። ፍሉድ ነው ወይም ደግሞ እንደ ፈሳሽ ነው። እዚህም እዚያም ውስጥ አለ። እዚህም እዚያም እንደፈለጉ መግባት መውጣት ይቻላል። ማንም ሰው የራሱን አስተሳሰብ ዴቨሎፕ ማሳደግ ወይም ደግሞ መርጅ ማድረግ የሚችልበት ስለሆነ በጣም ውስብስብ ነው። በመሆኑም በዚህ ርዕስ ስር የተወሰኑ ነገሮችን ብናነሳ ግልጽ ይሆንላችኋል። አዲሱ ዘመን እንቅስቃሴ ከዚህም ውስጥ የአዲሱን ዘመን እንቅስቃሴ ለመገምገም ወይም ደግሞ ዲስክራይብ ለማድረግ ለመግለጽ የሚገጥሙንም ፈተናዎችን እናነሳለን በመጀመሪያ። በመቀጠል ደግሞ አንድ የሚያደርጋቸው ወይም ዋና ዋና እምነቶችን የአዲሱ ዘመን እንቅስቃሴ ውስጥ የተለያዩ ሰዎች አሉ። የተለያየ አስተሳሰብ፣ የተለያየ እምነት፣ የተለያየ አይነት መንገድ አላቸው የሚገልጹበት። ነገር ግን አንድ የሚያደርጋቸው ኮር የሆኑ ቪውዎችን ወይም ደግሞ አመለካከታቸውን እይታቸውን እናነሳለን። ጊዜ ካለን ደግሞ በሚቀጥሉት ርዕሶችን ጨምረን የምናነሳቸው ርዕሶች ይኖራሉ። ምናልባት በክርስትና ውስጥ በክርስትና እምነታችንና በአዲሱ ዘመን እንቅስቃሴ ውስጥ ባሉ ነገሮች መሀል ላይ ያለንን ድንበር ለማስመር ለማንሳት እንሞክራለን። ምክንያቱም ብዙዎቹ ድንበሩን ነው የሚያፈርሱት። መጀመሪያ ላይ ካፈረሱ በኋላ ሰዎች በሁለቱም ሳይድ፣ ሁለቱም አንድ እግራቸውን ክርስትና ውስጥ፣ አንድ እግራቸውን አዲሱ ዘመን እንቅስቃሴ ውስጥ አድርገው ለመኖር ይሞክራሉ። ስጥሩ የምናገኝ እናያቸዋለን ማለት ነው። በመሆኑም የአዲሱ ዘመን እንቅስቃሴ ምንድን ነው ዲስክራይቢስ ለማድረግ ምንድን ነው ቻሌንጁ የሚለው ላይ ስንመጣ ሰዎች አዲሱ ዘመን እንቅስቃሴ የሚለውን ሀረግ ሲሰሙ ብዙ ጊዜ በአእምሯቸው የሚመጣላቸው እኔ ቢሆን የሚመጣልኝ የነበረው ምንድን ነው፣ በጣር የተሞላ ክፍል በመደርደሪያዎች ላይ ይሄ የሚያበሩ ክሪስታሎች ያሉበት፣ በጋዜጣ የታተሙ ሆሮስኮፖች፣ እጅ እግራቸውን አጣጥፈው ዮጋ የሚሰሩ ሰዎች እንደዚህ ቻክራ የተለያየ ልምድ የሚያደርጉ ሰዎች የተለያየ አይነት አስተሳሰብ፣ አነጋገር፣ ኤክስፒሪየንስ ጫካ ውስጥ ወንዝ ዳርቻ የሚያደርጉ እንደዚህ ብዙ ጊዜ አሁን በአሁኑ ጊዜ የሚመጣልን ብዙ ሰዎች ይህ ነገር ነው። ይህ ግን በዚህ ብቻ የተወሰነ ስላልሆነ በደንብ ማየት ይፈልጋል። ልክ እንደ እስልምና እንደ ቡዲህዝም እንደ ክርስትና አዲሱ ዘመን እንቅስቃሴ ቅድም እንዳልኳቸው መስራች የለውም፣ መጽሐፍ የለውም። ይህም አሁን የአዲሱን ዘመን እንቅስቃሴ ለመግለጽ ያወሳስብብናል ማለት ነው። የአዲሱ ዘመን እንቅስቃሴ ከተደራጀ ሃይማኖት ይልቅ የሀሳብ መረብን የሚጠቀመው ይሄ የኔትወርክ ኦፍ አይዲያስ ነው። እኔም የሆነ ሀሳብ ካለኝ፣ ሰንበድም የሆነ ሀሳብ አለኝ ካለ፣ ሌላም ከሆነ ቦታ አግኝቶም ሀሳብ አለኝ ካለ፣ ያንን ሁሉ እየቀላቀለ እንደ ክር ይሰራና እዛ ሲስተም ውስጥ ነው ሰዎቹ እንዲገቡ የሚያደርጋቸው። ምናልባት የአዲሱ ዘመን እንቅስቃሴ በጣም ውስብስብ የሚያደርገው እኔ ያስተዋልኩት ነገር ምንድን ነው? የማንንም አስተሳሰብ አይቃወም ኤቭሪቢዲ ያመጣውን ሁሉም ሰው ያመጣውን አስተሳሰብ ይቀበላል ይቀላቀላል እየቀላቀለ ስለሚሄድ ሁሉም ሰዎች በነፃነት ይገቡበታል ይወጣሉ ያ ነው የአዲሱ ዘመን እንቅስቃሴን ለመግለጽ ውስብስብ የሚያደርገው እስኮላርስ ወይም ደግሞ ሊቃውንት የምንላቸው ሰዎች የአዲሱን ዘመን እንቅስቃሴ የተለያዩ ሃይማኖታዊና መንፈሳዊ ወጎች ቀላቅሎ አንድ አንድን አዲስ ነገር መፍጠር ወደሚለው ሚለው አይነት ትርጉም ላይ ይሄዳሉ። ብሌንዲንግ ኦፍ ዲፍረንት ሪሊጂየስ ኤንድ ስፒሪቹዋል ስትራቴጂስ ኢንቱ ሰምቲንግ ኒው ማለት ነው። ከሁሉም ቀላቅሎ አንድ አዲስ ነገር እንደ መፍጠር። አዲስ ነገር በነገራችን ላይ መጨረሻ የለውም። እኔ አዲስ ሲፈጥር፣ ያኛው አዲስ ሲፈጥር፣ ሁሉም አዲስ ሲፈጥር ያው ፖስት ሞደርኒዝም ኤጅ ላይ ስለሆነ ያለ ነው። ፖስት ሞደርኒዝም ላይ የሪላቲቪዝም ትልቁን ቦታ ይይዛል። እኔ ምልክለኝ አንተ ምልክ ነህ፣ እንደ ራሴ አመለካከት በሚለው ስለሆነ ማለት ነው። እና የአዲሱ ዘመን እንቅስቃሴ ይህንን ይመስላል ለመግለጽ ግን፣ አዲሱ ዘመን እንቅስቃሴ እነዚህን አስተሳሰቦች ኔትወርክ ነው የሚፈጥረው ብለናል። እያንዳንዱ ሰው ያመጣውን በዋናነት ግን እነዚህን አስተሳሰቦች ካተጎራይዝ ማድረግ እንችላለን። ኬት ኬት እንዳመጣቸው መመደብ እንችላለን። እና በዋናነት አስተሳሰቦቹን የሚያመጣቸው አንደኛ ከሂንዱይዝም ነው። ከሂንዱይዝም ውስጥ ይሄ ካርማ ሪኢንካርኔሽን ሜዲቴሽን የምንላቸው አክቲቪቲዎች ያሉበት ነው። ሂንዱዝም ሂንዱዝምን የሚጠቀምበት ዋና ምክንያት ወይም ደግሞ በዋናነት ከዚያ እንዲያመጣ ሀሳቦችን ያደረገው ምንድን ነው? ሂንዱዝም ገደብ የሌለበት ሃይማኖት ነው። ማንም ሰው ገብቶ ማሰብ እዛ ውስጥ መቀላቀል የሚችለው ስምፕል የሆነ ሃይማኖት ስለሆነ ወይም ደግሞ ሃይማኖትም ባይባል ስርዓት ስለሆነ። ሌላው አዲሱ ዘመን እንቅስቃሴ በዋናነት የሚጠቀሙ ቡድሂዝምን ነው። ቡድሂዝም ማይንድፉልነስ ዲታችመንት እንዲሁም ይሄ እንላይትንመንቶች ነገሮች እዛ ውስጥ አሉበትና ቡድሂዝም። እነዚህ ነገሮች በዝርዝር በነገራችን ላይ ወደፊት እንመጣባቸዋለን። ይህም ቡድሂዝም በዋናነት እንዲጠቀም ያደረጉ ምንድነው? ቡድሂዝም ተከታዮች ሌሎች ሃይማኖቶችን ተነስተው አይቃወሙም። የራሳቸውን ዶክትሪን አቁመው አይከራከሩም፣ አይቃወሙም። በዚህም ምክንያት ቡድሂዝም እንደ ዋናነት ይጠቀማል። ቅድም እንዳልኳቸው ደግሞ የምዕራባውያንን ጥንቁላ ስራዎችን ይጠቀማል። ይሄ ምዕራብ ውስጥ ምዕራብ ሀገሮች እንደ አውሮፓ እንደ አሜሪካ ያሉ ሀገሮች ብዙ የሚለማመዷቸው ጥንቆላዎች አሉ። እነሱም አስትሮሎጂ የምንላቸው፣ ታሮት የምንላቸው፣ ማጂክ፣ ፓልምስትሪ የምንላቸው እነዚህ ነገሮች ቀላቅሎ ይጠቀማል። ምናልባት ፓልምስትሪ ብዙም አሁን ላይ እየተለመደ አይደለም ወይም ደግሞ እየቀረም የመጣም ይመስላል። አንዳንድ ቦታዎች ላይ በእርግጥ እንቅስቃሴዎች አሉ። ፓልምስትሪ ማለት መዳፍን ማንበብ ማለት ነው። ሌላኛው የመጨረሻው የኒው ኤጅ ሙቭመንት በዋናነት ሀሳብ የሚያገኘው ከሳይኮሎጂ ነው። ሳይኮሎጂ ውስጥ ያው ሴልፍ አክቹዋላይዜሽን ፖዚቲቭ ቲንኪንግ የምንላቸው ነገሮች አሉ። እነዚህ ነገሮችን እስከ ጥግ ድረስ ሄዶ ስለሚጠቀም ከዚህ ውስጥ ያወጣል ማለት ነው። ያው ፈላጊዎች ጥሩ የሚመስላቸውን ጥሩ መስሎ የተሰማቸውን መርጠው የሚመገቡበት ስርዓት ስለሆነ ሁሉም ሰው ከዚህም ከዚያም ቀላቅሎ የራሱንም ሃይማኖት ያለውን ጨምሮበት ይገባበታል። በጣም ፍሌክሲብል ነው፣ ተለዋዋጭ ነው። በወጥ ስርዓት ወጥ መንገድ የለውም። የሚያስጨንቅ ነገር የለውም። እንደፈለገ ሰው መሆን የሚችልበት ስነ ስርዓት ስለሆነ ሁሉም ሰው እየገባበት እዛ ውስጥ ለመዋኘት ስለሚመቸው በቀላሉ ለመቀላቀልም ለመውጣትም ስለሚመቸው ይመርጠዋል እና አንዳንዶቹ ገብቶ መውጣቱን ብቻ ሳይሆን ከራሳቸው ከሃይማኖታቸው ጋር ክርስቲያኖች ሆነው ከክርስትና ሃይማኖቶቻቸው ጋር አገልጋዮች ሆነው ከአገልግሎቶቻቸው ጋር አስማምተው ለመሄድ ሁላ ለማሳመን ይሞክራሉ እና ይህንን ምስጢር በአጠቃላይ የአዲሱ ዘመን እንቅስቃሴ ሲገለጽ ይህንን ይመስላል። መራት ስትሰሙት የተወሳሰበባችሁ ይመስለኛል። ለእኔም ያው በዚህ መልኩ ልግለጽና በደንብ እያብራራሁላችሁ ሲሄድ በደንብ እየተረዳችሁ ትሄዳላችሁ ማለት ነው። በሁለተኛው ነጥብ ማንሳት ያለብን ነገር አለ። የአዲሱ ዘመን እንቅስቃሴ ዋና ዋና እምነቶች ምንድን ናቸው የሚለው። ዋና ዋና ያልኩበት ምክንያት ምንድን ነው? ዋና ዋና ያልሆኑ ግን በጣም ብዙ ማለቂያ የሌላቸው እምነቶች ስላሏቸው ነው። ግን ዋና ዋና እምነቶች ኮር ቢሊፋቸውን ለይተን ብናወጣ የራሳችንን መመዘን የምንችልበት ስለሆነ ስለሚቀለል ኮር ቢሊፋቸውን ስለይተን እናወጣ። ኮር ቢሊፋቸው ወደ ሰባት አይነት ናቸው። ከሰባቱ የመጀመሪያው አሳጥረን ለማየት ያህል ሞኒዝም ነው። ሞኒዝም ኦሊዝ ዋን ይላል። ሁሉም አንድ ነው ማለት ነው። አዲሱ ዘመን እንቅስቃሴ ውስጥ ያሉ ሰዎች ሁሉም አንድ ነው የሚለውን በቀጥታ ይነግሯቸው የሚሏቸው ነገር ምንድን ነው? አካባቢ ላይ ያለውን ቤቴን፣ ቁሳቁስን ሁሉ ነገር ወደድኩት በፍቅር ምድርን ማዘርላንድ፣ ምድርን ማዘርዝ ብለው የሚያመልኳትን ቁሳዊ ነገሮችን፣ ሰዎችን፣ ከዋክብትን፣ ሁሉም ነገር የእኛው አካል እንደሆነ ያስባሉ፣ ወይም ደግሞ እኛው እንደሆንን ያስባሉ እና ሞኒዚም ውስጥ በጣም በጣም እንትን ያደረጋሉ ይሳተፋሉ። ይህንን የሚገልጹበት መንገድ ነው የሚለየው። ምድርን እንከባከባት፣ ምድር እንዳትበላሽ፣ እንትን እንዳይሆን ይሄ ቁሳቁሶች ላይ በጣም ጥብቅ የሆነ ፍቅር ውስጥ ይገባሉ። ይሄ ራስ ወዳድነት ሳይሆን ነገር ግን ሁሉንም ነገር በአክብሮት መያዝ ይፈልጋሉ እና ሁሉም ነገር ሳትስፋክሽን እንደሚሰጣቸው አርገው ወይም ደግሞ ከሁሉም ነገር ጋር ኢንተራክት ማድረግ እንደሚችሉ አርገው ይናገራሉ። ይህ ምንድነው? ሁሉም ነገር አንድ ነው ብለው ስለሚያስቡ ነው በእግዚአብሔር በተፈጥሮና በሰው ልጅ እናም በተለያዩ መንፈስ ወይም ደግሞ መላእክት ከተለያዩ አጋኔት ከምንላቸው ጋር የተለያየ የተለያየን እንደሆንን ማሰብ አይፈልጉም። ምክንያቱም በስተመጨረሻ ላይ ታዩታላችሁ እግዚአብሔርም እንዴት እንደሌለ ስለሚያሳዩ ማለት ነው። እግዚአብሔር ሌላ ነው፣ ተፈጥሮ ሌላ ነው የሚለውን ነገር መቀበል አይፈልጉም። አንድ ላይ አርገው ነው ቀላቅሎ ነው ማሰብ የሚፈልጉት። ሁሉም ነገሮች እርስ በርስ የተያያዙ ናቸው ብለው ነው የሚያስቡት። ኢንተርኮኔክትድ ናቸው ብለው ነው የሚያስቡት። በዚህ አመለካከት መሰረት የሰው ልጆች ከእግዚአብሔር የተለዩ ናቸው ብለው አያምኑም፣ አይቀበሉም። በዚህም ምክንያት የሰው ልጅ በኃጢአት የወደቀ ነው ብትሉት እግዚአብሔርም የሰው ልጅም አንድ ስለሆነ የሰው ልጅን ወደቀ ማለት እግዚአብሔርንም ወደቀ እንደማለት አድርገው ይቆጥሩታል ማለት ነው እና በዚህም ምክንያት ከኃጢአት መዳን የሚባልም ነገር የለም ማለትም፣ እነሱ ጋር ያለው አማራጭ ምንድን ነው? አዌክንድ መሆን ነው። ይህንን ጥበብና እና እውቀት ለማወቅ ለማግኘት መንቃት መነቃቃት አዌክንድ መሆን እንደሚያስፈልግ ነው የሚያስተምሩት ማለት ነው። ስለዚህ ዋነኛው እምነታቸው ኮርቢሊፋቸው የአዲሱ ዘመን እንቅስቃሴ ሞኒዚም ወይም ደግሞ ኦሊዝ ዋን የምንለው ነው አንደኛው። ሁለተኛው የአዲሱ ዘመን እንቅስቃሴ ዋነኛው እምነታቸው ፓንቴይዝም ወይም ደግሞ ፓኔቴይዝም የምንለው አስተሳሰብ ነው። የቆየ ፍልስፍና ቢሆንም ነገር ግን በአሁኑ ጊዜ ደግሞ በደንብ እየተነቃቃ የመጣ ነው። እዚህ ውስጥ ያለው አስተሳሰብ እንደሚለው ጋሪዝ ኤቭሪቲንግ ነው የሚለው እግዚአብሔር ሁሉም ነገር ነው ነው የሚለው እግዚአብሔር ሁሉም ነገር ነው ማለት፣ አንተም፣ እሱም፣ እሷም እዚህ አጠገብ ያለው እጅ ላይ ያለው የምታየውም ምድርም ዛፍም ሁሉም ነገር እግዚአብሔር ነው ነው እንጂ ኤክስተርናሊ ለብቻ እግዚአብሔር ሆኖ ተቀምጦ ሕግ የሚሰጥ መመሪያ ሚሰጥ ትዕዛዝ ሚሰጥ ሉዓላዊ የሆነ ራስ ገዚ የሆነ ራሱን በራሱ የሚያስተዳድር መወሰን የሚችል ማሰብ የሚችል ማቀድ የሚችል ማድረግ የሚችል እግዚአብሔር የለም፣ ሁሉም ነገር እግዚአብሔር ነው ብለው ነው የሚያስቡት። ይህንንም አሁን ቅድም እንዳልኳቸው በግልጽ አይናገሯችሁም፣ በግልጽ እንደዚህ ነው ብለው አይሏችሁም። የሚሉትን ነገሮች እንያቸው ፓንቴይዝም ምናልባት መጀመሪያ ልዩነቱን መለየት ስላለብን ፓንቴዝም እና ፓኔቴዝም፣ እግዚአብሔር ዩኒቨርስ ነው ብለው ነው የሚያስበው። ያው በአዲሱ ዘመን እንቅስቃሴ ውስጥ ያሉ ሰዎች ለዩኒቨርስ ጸሎት እንደሚያደርሱ፣ ለዩኒቨርስ ፍላጎታቸው እንደሚናገሩ፣ በጽሁፍ በተለያየ መልክ ለዩኒቨርስ እንደሚያቀርቡ በተለያየ አጋጣሚ ሰምታቸው ሊሆን ይችላል። ምክንያታቸው ምንድነው? እግዚአብሔር ዩኒቨርስ ነው ብለው ስለሚያስቡ ነው። ዩኒቨርስ ማለት ኤቭሪቲንግ ማለት ነው። ምድር፣ ሰማይ፣ ከዋክብ፣ ፀሐይ፣ ምድር ላይ ያሉ ነገሮች፣ የሚታይ የማይታይ፣ ሁሉም ነገር ዩኒቨርሲቲ ነው ያሉት እና ያንን ነው የሚሉት ፓንቴዝም። ከፓንቴዝም በተለየ ደግሞ እግዚአብሔር በሁሉም ነገር ውስጥ ነው እናም ሁሉም ነገር በእግዚአብሔር ውስጥ ነው ብለው ነው የሚያስቡት። እግዚአብሔር በሁሉም ነገር ውስጥ ነው፣ ሁሉም ነገር እግዚአብሔር ውስጥ ነው። ኤክስተርናል የሆነ ጋድ የለም። እናም ምሉት ግን ያም ሆነ ይ ያው ይህ አስተሳሰባቸው እኛ ከምናምነው በክርስትና እምነታችን ከምናምነው የሚናገር የሚፈቅድ ፈቃድ ያለው እውቀት ያለው ስሜት ያለው እግዚአብሔር አለ የሚለውን ይቃወማል ማለት ነው። እና ይህንን እግዚአብሔርን በኮስሚክ ኤነርጂ ፊልድ ነው የሚተኩት ወይም ደግሞ ዩኒቨርስ በምንለው ነው የሚተከው። እና በዚህ አስተሳሰብ ውስጥ ያሉ ሰዎች ፓንቴዝምን ወይም ፓናቴዝምን በዋናነት እንደ ኮር ብሊፋቸው ይወስዱታል። ያው የሚገልጹበት መንገድ የተለየ ነው። እንዴት ይገልጻሉ የሚለውን በቀጣይ ክፍሎች ደግሞ በዝርዝር እያየን እንሄዳለን። ሶስተኛው ኮርቢ ሊፋቸው የራስ አምላክነት ወይም ደግሞ ይሄ ሰልፍ ዲቪኒቲ ነው። ዩ አር ጋድ ብለው ነው የሚያስቡት። ዩ አር ጋድ ዩ ካን ክሬት ዩ ላይፍ፣ ወደፊት ህይወታችሁን ራሳችሁ ዲዛይን ማድረግ ትችላላችሁ፣ ራሳችሁ መኖር ትችላላችሁ፣ ራሳችሁ መውሰን ትችላላችሁ፣ እንደ ልባችሁ መሆን ትችላላችሁ፣ ማለት ባሰባችሁበት መንገድ ህይወታችሁን መኖር ማድረግ ትችላላችሁ ብለው ነው የሚያስተምሩት። የኮርቢ ሊፋቸው ነው ብትሳሳቱን ብትርቁም የራሳችሁ ጥፋት ነው እንጂ የማንም ጥፋት አይደለም፣ የሚል አይነት ማለት ነው። ይህንን ይሄ ሲዳክቲቭ ላይ ነው የሚጠቀሙት ዩአር ዲቫይን በሚል ማለት አንተ አምላክ ነህ በሚል ማለት ነው። እና አንተ አምላክ ከሆንክ ንስሐ መግባት አያስፈልግም ይቅርታ የምጠይቀው አካል የለም፣ መዳንም አያስፈልግም። ከማን ትድናለህ? አንተ ራስን አምላክ ካጠፋውም ጥፋትህ የራስህ ነው እና ዩኒድ ቱ ዲስከቨር ድ ጋር ዊዝን ነው የሚሉት። ራስ ውስጥ አምላክን ፈልግ ራስ ውስጥ ውስጥ ነው ያለው አምላክ ነው የምላችሁ አምላክ እግዚአብሔር፣ ሌላ ጋር ሳይሆን ውስጥ ነው ያለው። ያንን ዲስከቨር ማድረግ ነው ያለብህ ነው የሚሉት እና ብዙ ጊዜ የሚጠቀሟቸው ቃላቶች አሉ። ይሄ ከፍ ያለው ሰውነትህን ወይም ደሞ ስናን አንቃ ብለው የሚናገሩት አዌክን ዮር ሃየር ሴልፍ የሚሉት ማለት ነው። አወክን ዩር ሃየር ሰልፍ ይላሉ። ብዙ ጊዜ ዲስካቨር ዩር ኢነር ላይት ውስጥ ያለውን ብርሃን አብራ ብለው የሚጠቀሙት ዩ አር ኮ ክሪኤተርስ ዊዝ ዘ ዩኒቨርስ፣ ከዩኒቨርስ ጋር አብረ መስራት ትችላለ፣ ከዩኒቨርስ ጋር የምትፈልገው ነገር እንዲከሰት ማድረግ ትችላለ ብለው ነው የሚጠቀሙት። ብዙ ጊዜ ያው ይሄ ከጥንት ጀምሮ የነበረ ውሸት ነው። ሄዋንን እባቡ ሲያስታት ወይም ደግሞ ሰይጣን ሲያስታት ምንድን ነው ያላት እንደ እግዚአብሔር መሆን ትችላለች ነበር ያላት። እና አዲስ ነገር አይደለም፣ ያው የቆየ ዲሰፕሽን ነው። ብዙዎች ግን በዚህ ተታለው ይገኛሉ ማለት ነው። ሌላኛው የኒው ኤጅ ሙቭመንት ኮር ብሊፍ የምንለው አራተኛው ስውር እውቀት ወይም ደግሞ ምስጢራዊ ልምምዶች ናቸው። ሂድን እና ሌጀንድ ሚስቲካል ፕራክቲስ የምንላቸው ማለት ነው። አዲሱ ዘመን መንፈሳዊነት ውስጥ ያሉ ሰዎች ብዙ ጊዜ ምስጢራዊ የሆነ ተስፋ ምስጢራዊ የሆነ መገለጥ እንደተገለጠላቸው ሰዎች ያልደረሱበት ደረጃ እንደደረሱ እንደነቁ ይናገራሉ፣ እና እዛ ውስጥ ሲደርሱ ደግሞ የራሳቸው ፕራክቲሶች፣ ሪችዋልስ፣ የሚያቀርቧቸው አምልኮች፣ የአምልኮ ስርዓቶች አሉ። በአብዛኛው እዚ ውስጥ ያሉ ሰዎች የሚታወቁበት ሜዲቴሽን ነው። ሜዲቴሽን ማሰላሰል ነው፣ ለአእምሮ ሰላም ነው፣ ለነፍስ ሰላም ነው ምናም ብሎ የተለያየ አይነት ሜዲቴሽን ይደረጋል። ይሄ ቦዲ ስካር ሜዲቴሽን ይደረጋል፣ ኤንቫይሮንሜንታል ሜዲቴሽን የተለያየ አይነት ሜዲቴሽን እንዲደረግ ይደረጋሉ። ያው ይሄ አንደኛው ሪቹዋላቸው ነው። ሪቹዋል እንደሆነ የምናይበት ክፍለ ስንድርስ በደንብ እናየዋለን እና የኤነርጂ ወርክ ሃው ኤነርጂ ጀነሬት ማድረግ እንደምንችል ውስጣችን ኤነርጂ እንዳለ እንዴት እንደምናወጣ ለዚህም ይሄ የተለያየ ክሪስታሎችን መጠቀም፣ ቻነልን መጠቀም እነዚህ ነገሮችን እንደ ሪቹዋል ይጠቀሙታል። በዝርዝር ስናየ ደግሞ በደንብ ግልጽ ይሆንላችኋል ማለት ነው ያው ፈላጊው ከማይታወቁ ብዙኃን በተቃራኒ ልዩ ብሩህና ኃይለኛነት ይሰማል። ያው እዚህ ውስጥ ደሲ ከምንለው ሰው ማለት ነው። መጽሐፍ ቅዱስ ግን ከዚህ ስውር ዕውቀት አባዜ ወይም ደግሞ ኦብሴሽን ላይ ደጋግሞ የሚያስጠነቅቀን ነገር አለ። ቆላሲያስ ምዕራፍ ሁለት ከቁጥር ስምንት ላይ ሄዳችሁ ብታዩ እንደ ክርስቶስ ትምህርት ያለው ነው ግን የተለያዩ ስርዓቶችን እያስተማሩ የሚያስጨንቋችሁ ሰዎችን ተጠንቀቁ የሚለን ነው ወይም ደግሞ ከነሱ ተጠበቁ የሚለን ቃል አለና በከንቱ ፍልስፍናቸው እንዳይማርኳችሁ ይላል። ስለዚህ መማረክ የለብንም ማለት ነው። ሌላኛው የአምስተኛውና የኒውኤጅ ሙቭመንት ዋና ኮር ቢሊፍ ምንለው ሪኢንካርኔሽን እና ካርማ ነው። ይህንን ብዙ ጊዜ ብዙ መጽሐፍት ላይ አያለው። መጽሐፎቹን የጻፉ ሰዎች ክርስቲያንም ሆነው ግን የሪኢንካርኔሽንን አስተሳሰብ ሲያጎሉ ታያላችሁ። ብዙዎቹ ደግሞ ስለ ሃይማኖትም አይጨነቁ፣ የሚጨነቁት እናንተን ማሳመንና እናንተን ማስደሰት ብቻ ነውና ለዚያ መጽሐፎቻቸውን ስታነቡ ብዙ ላይ ገባላችሁ ላይ ገባችሁ ይችላልና ግን ሪኢንካርኔሽንን በደንብ ነው የሚያምኑበት። ሪኢንካርኔሽን ማለት ላይፍ ሳይክል ያደርጋል ነው። አሁን ሰው ሆኖ ያለ ምድር ላይ ያለው ሰው ሲሞት ነፍሱ ተመልሳ በሌላ መንገድ ወይ በሰው በሌላ መንገድ ተመልሳ ወደ ምድር ትመጣለች የሚለው ነው እና በዚህ ላይ በደንብ ያምናሉ። ካርማ የምንለው ደግሞ ድሎፍ ኮዝ እንደ ኢፌክት ነው የመንስኤ እና ውጤት ወይም ደግሞ የምክንያትና ውጤት ህግ ነው። የሆነ ነገር የሆነበት ምክንያት መንሴ አለው ውጤትም አለው። ዩክን ካን ቼንጅ መንሴውን መቀየር ትችላለህ ከቻልክ ውጤቱን መቀየር ትችላለህ። ላይፍ እዛ ውስጥ ነው ነው እንጂ የተለየ ህይወት የለም የሚለው ነው። ይሄ ከሞት በኋላ የተለየ ህይወት የማይመለስ ህይወት አለ ምን ነው አይነት ህይወት አያምሩ መጽሐፍ ቅዱስ ግን የሚለው ሰው አንድ ጊዜ ሊሞት እንደተቀጠረ ከዚያም ወደ ፍርድ እንደሚመጣ ነው የሚናገረው። ኢብራሂም መልእክት ምዕራፍ 9 ከቁጥር 27 ላይ ብታዩት እንደዛ ነው የሚያሳየው ለሰዎች ስህተታቸውን እንዲያስተካክሉ እንዳያስተካክሉ ማለት ነው፣ እንዳያስተካክሉ ማለቂያ የሌለውን እድል ይሰጣል። ይሄ ሪኢንካርኔሽን እና አሁን ስህተት ምስራ ተኔክስት ላይፍ ላይ ማስተን እያስተካከልክ እያስተካከልክ ከሳይክሉ የምትወጣበትን መንገድ ያው ቡድሂዝም ውስጥ በዋናነት ያው ያስተምራል። ስምንቱን ጥበብ ወይም ደግሞ ስምንቱን ፓዝ ተጠቅመ ከዛ ውስጥ የምትወጣበትን ያስተምራል እና እነዚህን ነገሮች በደንብ ሼር ያደርጋል፣ የኒውጅ ሙቭመንት ትምህርቶች ማለት ነው። አምስተኛው እና የመጨረሻው ኒውጅ ሙቭመንት ኮር ቢሊፍ ሪላቲቪዝም እና ሲንክሪቲዝም ነው። ሪላቲቪዝምን ቅድምም አንስቼላቸዋለሁ። ሪላቲቪዝም ማለት ሁሉም ሰው እንደ ራሱ ሲያስብ እውነት ነው ማለት ነው፣ ትክክል ነው። ሁሉም ሰው ማንም ስህተት የሆነ ሰው የለም። ለአንተ ትክክል የሆነ ለእኔ ትክክል አይደለም ላይሆን ይሆን ይችላል። ለኔ ትክክል ነው ደሞ ለአንተ ትክክል አይሆን ይችላል። ስለዚህ እኔም ትክክል ነኝ አንተም ትክክል የሚል ነው እና በዚህ አስተሳሰብ መሰረት all paths can take you to the truth ነው። ሁሉም መንገድ ወደ እውነት ያደርሳል ብለው ነው የሚያስቡት። ኢየሱስ ዩኒክ ሴቨር እንደሆነ ልዩ አዳኝ እንደሆነ አይቀበሉም ከቡድሃም ከክሪሽናም ከመሐመድም ከኢየሱስም ከሌሎችም ዘመናዊ ጉሩ ወይም ደግሞ ትልልቅ ሰዎች ጠቢባን ነው ከምንላቸው ሰዎች መመሪያ እየተቀበሉ ቫሊድ ማድረግ ቦታ መስጠት፣ መቀበል፣ መለማመድ ይሞክራሉ። ያንን እውነት አንጻራዊ ስለሆነች የኔ የኔ እውነት አለ ወይም የክርስቶስ እውነት ነው የሌላኛው ውሸት ነው ብሎ አይቀበልም እና ይሄ የኮር ቢሊፋቸው ነው። ሲንክሪቲዝም የምንለው ይሄ ማመሳሰል ማመሳሰል መቀላቅሎ ማመሳሰል ቀላቅሎ ማመሳሰል ያንን መንገድ በደንብ ይጠቀማሉ። ኢየሱስ ክርስቶስ በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚለውን በፍጹም አይቀበሉም። ምክንያቱም እውነት ክርስቶስን ብለን ከጨረስ ሌላ እውነት እንደሌለ ስለሚያስብ ማለት ነው። የአዲሱ ዘመን እንቅስቃሴ በአጠቃላይ ይህንን ይመስላል። ያው በዚህ ውስጥ መጨረሻ ላይ የምናየው ነጥብ ምንድነው? ሳልቬሽን ሲሉ ሴልፍ ሪያላይዜሽን ማለት ነው። ወይም ደግሞ ራሳችሁን ማዳምትሉት ራሳችሁን በማወቁ ነው፣ ውስጣችሁን በመመርመር ነው ብሎ ነው የሚያስተምሩት። በአጠቃላይ የአዲሱ ዘመን እንቅስቃሴ ኮር ቢሊፋቸው ይህን ይመስላል። እዚህ ላይ ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለሌሎች የምንደርሳቸው ይህንን ቪዲዮ ሼር አድርጉላቸው፣ ላይክ አድርጉ፣ ሰብስክራይብን በማድረግ አግዙን፣ ለብዙ ሰዎች እንዲደርስ አድርጉልን። በሚቀጥለው ክፍል አዲሱ ዘመን መንፈሳዊነት ከመጽሐፍ ቅዱሳዊ ክርስትና ጋር እያነጻጸርን አንድ በአንድ እናያለን። እያነጻጸርን ከመጽሐፍ ቅዱሳዊ ክርስትና ጋር ምን ይመስላል የሚለውን እናያለን።